ፋኖ ትናንት ለተገደሉት የመንግስት ባለስልጣን ሞት ኃላፊነት ወስዷል። የእነማይ ወረዳ ምክትል አስተዳዳሪ፣ የወረዳው ስራና ክሎ አክሎ ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ትናንት በቢሻና ከተማ በተፈጸመ ጥቃት ህይወታቸው አልፏል። አባ ኮስተር ብርጌድ የተባለ እና ከፋኖ ጋር ግንኙነት እንዳለው የሚነገርለት ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል ተብሏል። የእነማይ ወረዳ አስተዳዳሪ ባወጣው ሀዘን መግለጫ መሰረት አቶ አዲሱ ከጠዋቱ 12 ተኩል ሰዓት አካባቢ ከመኖሪያ ቤታቸው ወደ ስራ ቦታቸው ሲንቀሳቀሱ ነው በጥይት የተገደሉት። አስተዳደሩ ጥቃቱን ያወገዘ ሲሆን መንግስት ችግሮችን በውይይት ለመፍታት ጥሪ እያቀረበ ባለበት ወቅት የተፈጸመ ጥቃት መሆኑን ገልጿል። አስተዳደሩ አቶ አዲሱን የህዝብና የመንግስትን ተልዕኮ ለማስፈጸም ቀን ከሌሊት ሲተጋ የነበረ ታታሪ የህዝብ ልጅ ሲል የገለጻቸው ሲሆን በአካባቢው የሚካሄደውን የጸጥታ ማስከበር ኦፕሬሽን ከጸጥታ ኃይሎች ጋር በመቀናጀት አጠናክሮ እንደሚቀጥልም አስታውቋል። ኃላፊነቱን የወሰደው አባ ኮስተር ብርጌድ በሟቹ ላይ ከባድ ውንጀላዎችን አቅርቧል። ቡድኑ ባወጣው መግለጫ አቶ አዲሱ ለአገዛዙ ታማኝነታቸውን ለማሳየት የራሳቸውን ህዝብ ሲያስጨፈጭፉ ነበር ብሏል። በተጨማሪም የዲማ ቅዱስ ጊዮርጊስ ገዳም እንዲወድም ትዕዛዝ በመስጠት የአዲስ አለማየሁ ሙዚየምን በማቃጠል እንዲሁም በእነማይ ወረዳና በቢቸና ከተማ የፋኖ ቤተሰብ ናቸው በሚል በርካታ ዜጎችን ለስር እና ለስቅ ዳርጓል ሲል ከሷል ይህ ጥቃት በአማራ ክልል በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል ከዓመት በላይ ከዘለቀው ግጭት ጋር የተያያዘ ነው በግጭት ወቅት በመንግስት ባለስልጣናት ላይ ያነጣጠሩ ጥቃቶች በተደጋጋሚ ሲዘገቡ የቆዩ ሲሆን ይህ ክስተት በአካባቢው ያለውን የጸጥታ ሁኔታ የበለጠ ሊያወሳስበው እንደሚችል ስጋት ፈጥሯል የትግራይ ኃይሎች ተቃውሞ ተጠናክሮ መቀጠሉ ተሰማም የክልሉ ተቃዋሚ ፓርቲዎች ደግሞ የትግራይ ኃይሎች አባላት የሚያደርጉትን ተቃውሞ ሌሎች የህብረተሰብ ክፍሎች እንዲደግፉ ጠይቀዋል። የደሞዝና ሌሎች ጥቅማጥቅሞች እንዲከበሩላቸው በመጠየቅ ተቃውሞና የመንገዶች መዝጋት እርምጃ የሚወስዱት የትግራይ ኃይሎች አባላት ትላንትናም ተቋማቸውን እንደቀጠሉ ነው። የሰራዊት አባላት የተለያዩ ከተሞችን የሚያገናኙ አውራ ጎዳናዎችንና የከተማዎቹን መንገዶች ዘግተዋል። መንገዶች በመዘጋታቸው የህዝቡ የዕለት ተዕለት እንቅስቃሴ ተስተጓጉሏል። የትግራይ ኃይሎች የህዝብ ተቃውሞዎችን ከማፈን ወጥተው የራሳቸውን ጥያቄዎች ይዘው ወደ ጎዳናዎች መውጣታቸውን ተቃዋሚው የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ እንደሚደግፈው የፓርቲ ሊቀመንበር አቶ አምዶም ገብረስላሴ ተናግረዋል። ሌላው ተቃዋሚ ፓርቲ የትግራይ ነፃነት ፓርቲ በበኩሉም በትግራይ ያለውን ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው እንዲንቀሳቀሱ ጠይቀዋል። ትላንት መቀሌ ውስጥ የሚገኙ የጦር ጉዳተኞች የተለያዩ ጥያቄዎችን በማንሳት በከተማዋ ሰልፍ አድርገዋል። ከዚሁ ጋር በተያያዘ የጊዜያዊ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደ ትላንት አመሻሹን ወደ አዲስ አበባ መግባታቸው ተሰምቷል። ፕሬዚዳንቱ አዲስ አበባ የመጡት ስለ አመፁ ከጠቅላይ ሚኒስተሩ ጋር ለመምከርና መፍትሄ ለመፈለግ ነው ተብለዋል። ኢትዮጵያ ከፍተኛ እድገት እንደምታስመዘግብ ተተነበያም። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ ሁለት ወራት ብቻ በቀሩት የዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ተንብየዋል። ድርጅቱ ሀገሪቱ በቀጣይ ፈረንጆቹ 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በ0.1 በመቶ ያነሰ ነው። መቀመጫውን በዋሽንግተን ዲሲ ያደረገው አይኤምኤፍ ይህን ያስታውቀው ትላንት ሐሙስ ጥቅምት 6 2018 ይፋ ባደረገው አመታዊ ሪፖርቱ ነው። ሪፖርቱ ኢትዮጵያን ጨምሮ ከሳህራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ የዳሰሰ ነው። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 25 ዓመት 4.1 በመቶ የሆነ የተረጋጋ ሁኔታ እንደሚቀጥል አመልክቷል። ይህ የኢኮኖሚ ትንበያም በመጪው የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ እጥረቶች አስተዋጽኦ እንደሚኖራቸው አመላክቷል። በመጪዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅን የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረውም ጊዜ በላይ እንደሚሆን ሪፖርት አትቷል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራት ጠቃሚ እንደሚሆን አይኤምኤፍ አስታውቋል። በቤቶች ኮርፖሬሽን ከፍተኛ ሙስና እየተሰራ መሆኑ ተዘገበ። በአዋጅ ቁጥር 1236 ህዝባር 2012 መሠረት የመንግስት መስሪያ ቤት ማለት ሙሉ በሙሉ ወይም በከፊል በመንግስት በጀት የሚተዳደር እና የፌዴራል መንግስት ስራዎች የሚከናወንበት ማናቸውም መስሪያ ቤት ነው ይላል። ይሁንና መሰረት ሚዲያ ያደረገው ምርመራ እንደሚያሳየው የፌዴራል ቤቶች ኮርፖሬሽን የሚባለው ተቋም ከፊሉ የመንግስት ከፊሉ የግለሰቦች ድርሻ ያለበት በሚመስል መልኩ እየተመራ ይገኛል ብሏል። እያንዳንዱ የቡድን መሪ ቤት እንደተሰጠው ማስረጃ ያቀረቡት እኚህ ሰራተኛ ከቤቱ በተጨማሪም የቤት አበል ተብሎ ከ2500 ብር እስከ 5000 ብር ይከፈላቸዋል። አንድ የመስሪያ ቤቱ ሰራተኛ ግን የቤት ክራይ አበሉ 792 ብር ሲሆን ተከራይቶ የሚኖረው ግን 8000 ብር ነው ይላሉም። የተቋሙ ሰራተኞች በአንድነት የሚናገሩት ቤት ይሰጠኝ ብሎ የሚጠይቅ የመባረር እድሉ ከፍ ያለ መሆኑን ነው። አንዱ የቡድን መሪ ሶስት ልጆቹን ቤት አስጥቷቸዋል። እሱም የራሱ አለው። የፕሬዝዳንት አያዝ ቅስላሴ ቤት ሲታደስ የራሱንም በሳቸው ቤት አስመስለው ሰርቶታል። የሚሉት ሶስተኛው የተቋሙ ምንጫችን ናቸው። መሰረት ሚዲያ ደረሰኝ ያለው ተጨማሪ መረጃ እንደሚያሳየው የህዝብ ተወካዮች ምክር ቤት አባላት ከጥቂት ወራት በፊት የፌዴራል ቤቶች ኮርፖሬሽን የስራ አፈጻጸም ሊገመግሙ በሄዱበት ወቅት ብዙ ጥያቄዎችን ሳያነሱ የቀሩ ሲሆን በወቅቱ 15ሺ ብር አበል ተቀብሎ መመለሳቸውን ጠቅሷል። ሙስና በፌዴራል ቤቶች ኮርፖሬሽን በእግሩ ቆመው ሄዷል። ግን ዋና ስራ አስፈጻሚውን ሳላደንቅ አላልፍም። ጠንካራ ሰው ናቸው፣ ለሰራተኛው በጣም ያስባል። ከሱ በታች ያሉት ግን ጋጡት፣ መጠጡት የሚሉ ሰራተኞች ስም እና መረጃ በመጥቀስ ለቤተሰቦቻቸው የሰጧቸውን ቤቶች ዝርዝር ለሚዲያችን አጋርተዋል። የፌዴራል ቤቶች ኮርፖሬሽንን በዚህ ዙሪያ ለማናገር ያደረግነው ነው ሙከራ አልተሳካም። ኮርፖሬሽኑ ለመሰረት ሚዲያ ምላሽ ለመስጠትም ሆነ ሚዲያ ላይ ያልዋሉ ሰነዶች ተቀብሎ ምርመራ ለማድረግ የሚፈልግ ከሆነ በራችን ክፍት መሆኑን ለማሳወቅ እንወዳለን ሲል ሚዲያው ዘግቧል። አበዳሪዎች ኢትዮጵያን ሊከሱ መሆኑ ተሰማም። ኢትዮጵያ ከአበዳሪ ተቋማት ጋር እያደረገችው ያለው የብድር ሽግሽግ ብዙ ርቀት መጓዝ ባለመቻሉ አበዳሪዎች ጉዳዩን ወደ ህግ ሊወስዱት እያሰቡ እንደሆነ ተሰምቷል። ሮይተርስ የኢትዮጵያ ባለሥልጣንን ጠቅሶ እንደዘገበው በሀገሪቱና በአበዳሪዎች መሃል ሲካሄድ የቆየው የብድር ሽግሽግ ንግግር ሳይሳካ ቀርቷል። ይህም ሀገሪቱን ላለፉት ሁለት ዓመታት የፋይናንስ ህግ ውስጥ ከቶ በሚገኙ ጉዳዮች ላይ ስምነት ላይ መድረስ ባለመቻሉ ነው። ኢትዮጵያ የዛሬ አንድ ዓመት ተኩል ገደማ የዓለም አቀፍ ቦንድ ክፍያን ሳትፈጽም መክረቷ ይታወሳል። በወቅቱ ክፍያውን ከመፈፀም ይልቅ ብድሩን በጂ ትዌንቲ ሀገራት ማዕቀፍ ውስጥ ለሽግሽግ ማዘጋጀት ተመራጭ ሆኖ ነበር። የኢትዮጵያ መንግስት ንግግሩ አሁን ባይሳካም በርካታ ምርታዎች መኖራቸውን ያስታወቀ ሲሆን ንግግሩ ወደፊት እንደሚቀጥል ተስፋ ማድረጉ ተሰምቷል። ስምምነት ከተደረገባቸው ጉዳዮች መሃል አበዳሪዎች የ15 ፐርሰንት የዕዳ ስረዛ ማድረግ፣ እንዲሁም ወደፊት የኢትዮጵያ የውጭ ንግድ ኤክስፖርት መሻሻል ካሳየ አሁን ያጡትን ገንዘብ ወደፊት ማግኘት የሚያስችላቸው ይገኝበታል። የኢትዮጵያ የብድር አስመላሽ ኮሚቴ ውስጥ ሞርጋን ስታንሊ ኢንቨስትመንት ማኔጅመንት ፍራንክሊን ቴምፕልቶን እና ቪአር ሄጅ ፈንድ እንደሚገኙበት ተጠቁሟል። በውይይቷ አለመሳካትም መበሳጨታቸውን ይፋ አድርገዋል ብሏል። ኢትዮጵያ አሁን ላይ ያለበት አጠቃላይ የውጭ ብድር 31 ቢሊዮን ዶላር የተሻገረ ሲሆን ከዚህ ውስጥ የቻይና ብድር አንድ አራተኛው እንደሚሆን ሮይተርስ ዘግቧል። ኢትዮጵያ በሽግሽጉ ዙሪያ የተከለሰ አዲስ ሰነድ ይዛ ከቀረበች በሩ ለንግግር ክፍት ነው። አሁን ላይ ግን ኮሚቴው ንግግሩ ከዚህ በላይ መጓዝ እንደማይቻል ይገልጻል ያለው አበዳሪው አካል ህጋዊ አማራጭን ከመከተል ጀምሮ ማንኛውንም መንገድ ሊከተል ይችላል ብሏል። ኢትዮጵያና አበዳሪዎች አሁን ስምምነት ላይ መድረስ ያልቻሉት በአንድ ቢሊዮን ብር ቦንድ ዙሪያ መሆኑ ታውቋል። የዓለም አቀፉ የገንዘብ ተቋም አይኤምኤፍ አበዳሪዎቹና የኢትዮጵያ መንግስት ንግግር ማድረግ እንዲቀጥሉ አበረታቷል ሲል መሰረት ሚዲያ ዘግቧል። ዶናልድ ትራምፕ በቻይና ላይ ከፍተኛ ቀረጥ እንዲጣል ጠየቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር የአውሮፓ ህብረት ሀገራት በቻይና ምርቶች ላይ 500 ፐርሰንት የቀረጥ ጭማሪ እንዲጥሉና ከዚህ የሚገኘው ገቢ የዩክሬን ጦርነት ወጪ ለመሸፈን እንዲውል ጠንካራ ግፊት እያደረገ መሆኑን ዘቴሌግራፍ የተባለው ጋዜጣ ዘግቧል። ይህ እቅድ የዩክሬን የድል ፈንድ ዩክሬን ቪክትሪ ፈንድ ተብሎ የተሰየመ ሲሆን የአሜሪካዊ ግምጃቤት ጸሐፊ ስኮት ቤሰንት የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ወደ ዋሽንግተን ከመጓዛቸው በፊት ይህንን ሀሳብ ለአውሮፓ መንግስታት እንዲያስተዋውቁም ኃላፊነት እንደተሰጣቸው ተገልጿል። ይህ ሀሳብ የቀረበው ፕሬዝዳንት ትራምፕ የንግድ ጦርነት ብለው ከሰየሙት በዋሽንግተን እና በቤይጂንግ መካከል ካለው ሰፊ የውጥረት ምዕራፍ አንዱ አካል ሆኖ ነው። ዋሽንግተን ከዚህ ቀደም የአውሮፓ ሀገራት ቻይና ከሩሲያ ነዳጅ እና ጋዝ በመግዛቷ ምክንያት ቅጣትን እንዲጥሉባት ስትወተቡት ቆይታለች። የገንዘብ ፈንዱ መቋቋም የዩክሬን ከአሜሪካ ልትገዛቸው ከምትፈልጋቸው ቶማውክ የተባሉ ረጅም ርቀት ተምዘግዛጊ ሚሳኤሎች ጋር በቀጥታ የተያያዘ ነው። የትራምፕ አስተዳደር የአውሮፓ አጋሮች ወጪውን የሚሸፍኑ ከሆነ ለዩክሬን ሚሳኤሎቹን ለመስጠት ፈቃደኛ ሊሆኑ እንደሚችሉ ፍንጭ ሰጥተዋል። ረቡዕ ዕለት በብራስልስ በተካሄደው የኔቶ የመከላከያ ሚኒስትሮች ስብሰባ ላይ የተገኙት የአሜሪካዊ የጦር ጸሐፊ ፔቴ ጌስት ዋሽንግተን የአውሮፓ አጋሮች ለዩክሬን የሚገዙትን የአሜሪካ የጦር መሳሪያዎች ወጪ ይበልጥ እንዲሸፍኑ እንደምትጠብቅ በድጋሚ ተናግረዋል። ሞስኮ በበኩሉ የምዕራባውያን ወታደራዊ እርዳታ የግጭቱን ግጭቱን ውጤት ሊለውጠው እንደማይችል በተደጋጋሚ ገልጻለች። ግጭቱን ሩሲያን ለማዳከም በኔቶ የተቀነባበረ የውክልና ጦርነትና ለህልውናዋም ትልቅ አደጋ እንደሆነ ትቆጥረዋለች ብለዋል።